መጽሐፈ ሲራክ ምዕራፍ 34 የሚጣፍጥ እህልን በጎ ልቦና አይንቆትም። ለባለጸግነት መትጋት ፈጽሞ ሰውነት ያከሳል፣ ገንዘብንም ማሰብ እንቅልፍ ያሳጣል። የሚጠራጠሩት ጠላት መኖርም በንጉልቻ እንቅልፍ ያስረሳል። ጽኑ ቁርጥማት ያልተጋል፣ እንቅልፍም ያሳጣል። ባለጸጋ ገንዘብ ያደልብ ዘንድ ይዞራል ያረፈም ጊዜ በጥጋብ ደስ ይለዋል። ድሃ ገንዘብ በማጣት ይደክማል፣ ባረፈም ጊዜ ወደ ልመናው ይመለሳል። ገንዘብ የሚወድ ሰው አይጸድቅም፣ ኃጢአትንም የሚወዳት ሰው ይከተላታል። ገንዘብ ወደው የጠፉ ሰዎች ብዙ ናቸው፣ ሞታቸውንም በፊታቸው አዩዋት። ገንዘብ ለሚፈልጓት ሰዎች እንቅልፍ ናት። ሰነፍ ሰው ሁሉ በእሷ ይሰነካከላል። ከኃጢአት ንጹሕ የሆነ ባለጸጋ፣ ልቦናውንም ወደ ገንዘብ ያልወሰደ ባለጸጋ የተደነቀ ነው። ለወገኖቹ በጎ ነገር ያደረገ ማን ነው እንጃ፣ እናድንቀው። በገንዘቡ ያወቀበት ከህግም ወጥቶ ያልተሳተ ሰው ማን ነው እንጃ፣ እናድንቀው። እሱም መመኪያ ሆነው ኃጢአት መስራት ሲቻለው ኃጢአት የማይሰራ ማን ነው? ክፉ መስራት ሲቻለው ክፉ የማያደርግ ሰው ማን ነው እንጃ እናድንቀው። በረከቱ ትጸናለች፣ ምጽዋቱም በሀዛብ ዘንድ ትሰማ። በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትክፈት። ሁሉን ውጪው አትበል፣ በውስጡም ብዙ ስሩ አትበል። የሰው አይን ክፉ እንደሆነ አስብ። ከሰው አይን የሚከፋ ምን አለ? ስለዚህም ነገር የሰውን አይን ታለቅሳለች። ላየው ሁሉ አትሳሳ። እጅህን አትንከር፣ ድስቱን ወደ አንተ አትጎትት፣ ድስቱን አትጥረግ። ባልንጀራህ ያቀረበልህን ሁሉ እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልህንም እንደ ልብህ ሰው ሁነህ ብላ፣ ባልንጀራህን እንዳታጸይፍ ስታላ ምጣፍህን አታጩ። ከሰው ሁሉ አስቀድመተው አትሳሳ። እንደማይጠግብ ሰውም አትሁን። በሰው መካከልም ብትቀመጥ እጅህን አስቀድመህ አታውርድ። በመኝታ ሆድህን እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ሰውነቱን የሚመጥናት ሰው እንቅልፍ ጤና ነው። ከእንቅልፍም በጠዋት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለሱ ሰው በሽታን በሽታው ቁንጣን ጓስ ጓታ ብስና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጅ አድምጠኝ፣ ምክሬንም አትናቅ። ኋላ ነገሬን ታገኘዋለህ ምን ምን እንዳታጣ። በሰራኸው ስራ ሁሉ ደካማ አትሆን። ለጋስን ሰው በስራው ማማከር ይመርቁታል። ንፉቅ ሰውንም በክፉ ስራው ይረግሙታል። መጠጥ ብዙ ሰዎችን አስቷቸዋልና፣ ወይን በጠጣ ጊዜ አትታበይ። ጽኑ ብረትን በወናፍ ይፈትኑታል፣ እንደዚሁም ሁሉ የትዕቢተኞችን ልቦናቸውን ወይን ይፈትነዋል። የሰው ደህንነቱ ወይን መጠጣት ነው። መጥኖ ለሚመጣ ሰው ለሚጠጣ ሰው ተድላ ደስታው ነው። እሱ ለሰው ተድላ ደስታ ሊሆን ተፈጥሯልና። ወይን ለማይጠጣ ሰው ደህንነቱ ምንድን ነው? ለልቦና ፈጽሞ ተድላ ደስታ ነው። ወይንን መጥኖ በጊዜው መጠጣት ደግ ነው። ወይን የልቦና ሐዘንን ያስረሳል። ለሚያለቅስ ለሚያዝንም ሰው ወይን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክር ያበዛል፣ ይስታል፣ ይበድላል። የመጠጥ ብዛት ኃይል ይሰጣል ቁስልም አያሳጣ። ወይን ጠጥቶ ሳለ ባልንጀራህን አትቆጣው አትቆጣው። ልቦናው ደስ ብሎት ሳለ አታሳዝነው፣ የምትነቅፈውንም አትንገረው። እሱ ሰክሮ ሳለ ጉዳይህን አትለም አትለምነው